ነው እየመሰላት ያለው። ከዚህ ሁሉ ግን ብትመለሽ ደስ ይላል። እኔ በድበሪጋቢ ብትገናኙ የማይሆን ነገር እንደሚፈጠር እኔ ስለማውቅ ነው። ሲጀመር መጀመሪያም እኔ ማግኘት እንደማልፈልግ ነው። አዲስ አበባ ስመጣ እንዳላገኝ ነው አይደለ? ምናልባት ትንሽ ከአንተ ጋር ጊዜ ካሳለፍኩኝ ብዬ ነው የመጣሁት። እሱንም በስርዓት እያደረግከው አይደለም። ሲቀጥል ደግሞ ከሩታ ጋር አገናኝተኸኝ ሩታ ያደረገችኝን ነገር ታውቃለህ አይታሃልና ማይሆን ነገር እንደዛ መሆኑ ደግሞ ዛሬ ልጅ ቦታ በቃ ጥፋተኛ፣ ማገናኘት አልነበረብኝ እሱ ይቅርታ ነው። መሄድ ካለብን አንድ ላይ እንሄዳለን። አብራችሁ ልትሆኑ ልትኖሩ ነው እንደዚህ በዚህ ሁኔታ አንተ ሳይክ ማለት

አይ ማለት ትንሽ ደህና ነበርኩኝ አሁን እዚህ ከመጣ በኋላ እና ጠርተህ ከአሁን ሌላ ነገር ማለት በጣም ነው የሚከብደው። እኔ ስጠራኝ እንደዚህ ትለኛል አልመሰለኝም። ድንገት ተነስተው ሂጂ ቡታጅራ ማለት በጣም የሚከብደው ማለት ለእኔ እያሰብክልኝ አይደለም አንተ፣ ለራስ ብቻ ነው። እኔ ለራሴ ብቻ አይደለም እያሰብኩኝ ያሉት ነገር አንቺም እያሰብኩኝ ነው። ግን ደግሞ ለአንቺም ደህንነት፣ ለማናቸውም ደህንነት እዛ ብትሆኚ ነው ሞር የተሻለ የሚሆነው። በቃ እሺ በይኝ በእናትሽ። እኮ ለእኔ ደህንነት እዚህ ብሆን ወይም ደግሞ አንተ ከኔ ጋር ቡታጅራ ኬክ እውነትም አንተ የኔ ሰላም አሳስቦህ ከሆነ ስለኔ የምታስብ ከሆነ ና አብረን፣ አሊያም ደግሞ እዚህ ሜድ ማለት የምትጨነቅ ከሆነ መሆን ነው አሊያም ደግሞ

ወይን ካንቴ ጋ ነው የሚሄድ፣ የምፈልገው ወይን ካንቴ ጋ ቀመጣለሁ። እዚህ ጭራሽ ባለትዳር ወንድ ጋ ነው የምትቀመጭ ሽ? የሚባል ነገር የለሽም፣ ቤተሰብ የለሽም፣ ሚቆጣጠርሽ ወንድም የለሽም። ሴት ልጅ ሳታገባ እንዴት ነው በዚህ ልክ ባለትዳር ወንድ ጋ አዲስ አበባ የምትቀመጠው? እኔ ገረመኝ። ይሄ ነው ቆይ፣ ምንድነው የምንማረው? ነን ለመናገር፣ አንዳንዴ ሲያስብ ማለት ነው ወይስ ድራማ ነው የምትሰሩ? ነፂን ዩቱብ ሰብስክራይብ አድርጉን፣ የምትወዱን ከሆነ አቶ አርብሽ ማለት ነው። ምን ጉድ ናንተ! አረ በፈጣሪ ስም፣ አረ ከእናንተ ምንድነው የምንማረው? እውነን ለመናገር ማለት ነው። ነፂ አንቺ ቤተሰብ የለሽም፣ አረ በጣም አሰዳቤ ነሽ በጣም ይህን ለመናገር ማለት ነው፣ በጣም ነው የሚያናድዱ ቤተሰብ። ምን አይነት ጉድ ነው ዘንድሮስ የምንሰማው የምናየው ሚዲያ ላይ ማለት ነው። ሰውስ ምንድን ነው የሚማረው? እኔ የገረመኝ ይሄ ነው እንዴ። ምን ጉድ ነው ስነ ስርዓት መባል ነገር የላችሁም እንዴ? ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ልኝ ደና ናችሁ? እኔ ደና ነኝ፣ እግዚአብሔር መስገኝ ብያለው። የኔ ውድ ቤተሰቦቼ ተመለሼ በሌላ ቪዲዮ መጥቻለሁ። ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ አበረታት ለማለት ፈልጋለሁ። የእኔ ውዶች ማለት ነው እንግዲህ ሩታዬ በጣም አዛዝነኛ ልጅ ሆነን ለመናገር ብቻ እሱ አዳናት ሆነልን፣ ችግር የለ ብቻ። አርብሽ ግን እኔ እንጃ የጻ ልጅነ ወይስ አላደክም ወይስ እኔ እንጃ ሁኔታ ምንም አልተመቸኝም። ግራ ተጋብቷል እኮ ልጁ ማለት ነው። እነዚህ እሺ፣ ፍቅረኛ ናት። ፍቅረኛ ከሆነችው ግልጽ ነገር መናገር፣ በቃ ሄጅልኝ፣ እኔ ባለ ትዳር ነኝ። በስነ ስርዓቱ ብትሸኛ ነው የምሻለው። እቺ ጭራሽ አልሄድም፣ ከአንቴ ጋር መሄድ የምፈልገው መቀማጥ የምፈልገው ወደ ቡታጅራ ከአንቴ ጋር መሄድ እንጂ፣ ብቻ ወደ ቡታጅራ አልሄድም። ጭራሽ ምን ጎድ ነው? ቆይ ቤተሰብ የላችሁም እንዴ? እኔ ገረሜ። ቆይ ቤተሰብ የላትም ልጅቷ? እኔ ገረሜ። ይሄ ነው ባለትዳር ዳር ወንድ ምስቶር ጉዞና ያላ ሴት፣ እቺ ደግሞ ወጠጤ አዲስ አበባ ቁጭ ብላ ከሱ ጋር ካልተቀመጥኩ ጭራሽ፣ ቤቱ ድረስ ሄዳሉ። እንግዲህ ከርሹ ችግር እንደምትፈጥር እርግጠኛ ነኝ። እኔ እንጃ በዚህ ሁኔታ ልጅቷ በጣም ምንም ነገር አልተመቻችኝም፣ ሆነን ለመናገር ማለት ነው። እና ብቻ ትግስቱ ይስጠን ሁላችንም ማለት ነው። እና ነፂ ግን በጣም ጥፋተኛ ነሽ። ከነሱ ሕይወት ብትወጭ የላቸው ጥሩ ነው። ሕይወት እኮ ይቀጥላል። ወንድ ቢሄድ ወንድ ይመጣል። ቆይ ወስ ካርብሽ ውጭ ሱር የሚለብስ ወንድ የለም? እን ታየራውጥ። እኔ ገረሚ ይሄ ነው። እስኪ ፍራዱ ቤተሰብ፣ እኔ እንጃ ይሄ ፍሬም ሳይቀራ ድጋምን ዛሬ ደገመችው ማለት ነው። እቺ ልጅ የፈለግኩም ማረገች ነበረ እውነት። ወንድ ከሆንሹ ነፂ ማለት ነው። ወንድ ከሆንሹ የሮጣን ጫፍ ያዥ ማለት ነው። ወጠጤ የምር እንዴት እንደምታናድደው። እንደ ስነ ስርአት የሚባል ነገር የለሹ እንዴ? ምን ጎድኑ ሴት ልጅ ቤተሰብ ያለ እንዴት ነው? እኔ ፍቅረኛ ነበረሽ እሺ፣ ፍቅረኛ ነበረሽ እሺ። በማላችሁ ክፍተት ገባ። በማላችሁ ከሁለት ዓመት በፊት እንግዲህ ሁለት ዓመት ድፍን ወንድ ልጅ ይጠብቅሻ እንዴ ለእኔ ቃል ይገባልኝ ወንድ ልጅ እኮ ባለጌ ነው። ሀሳባቸውን ይቀይራሉ። ነ ለመናገር ሁለት ዓመት አንቺ አንቺ ትምህርትሽን እስከምትጨርሽ ድረስ እሱ ቁጭ ብሎ አይጠብቅሽ። ሆነ ለመናገር ዛሬ የእሱ ህዮ ስለተቀየረላት አንቺ ዛሬ እሱን ትፈልጋለሽ። ደፋር ነሽ፣ ሆነን ለመናገር ማለት ነው። ትንሽ የሚባል ነገር የለሽም ወይስ እንጃ። ብቻ ግራ ያጋባል። ቤተሰብ እኔ እዚህ ጋ እኔ ሩጣ ነው የምታዛዝነኝ። ለምን እዚህ ጋ ሩጣ። በቃ ጭቅጭቃ አስፈልጋትም። ሰላም የሆነች ቦታ ነው በቃ የምትፈልገው፣ በዚህ ሰዓት ማለት ነው። እና እስከ መቼ ነው እውነት በህይወታችሁ? ግን ለምንድን ነው ሰው በማላቸው የሚገባ ይሄ ነው ይገረሚ። ሩታ ወደ ሚዲያ ከመጣችው ጀምሮስ እስካሁን የው ነው። ለምንድን ነው ግን፣ ቆይ ምን አጠፉ እነዚህ ልጆች ማለት ነው። ወደ ትዳራቸው ገቡ፣ እነ ዳኒ እነ ጽጌ መጡ፣ እነሱም በጠበጡ። አሁን ነው እንደ እግዚአብሔር ፍቃድ ይሄው በሰላም ሁሉም ለየ፣ ብቻ ተለያይቶ ቪዲዮ መስራት የጀመሩ ማለት ነው። ሰባት ወር ሙሉ አንድ ላይ ነበር የሰሩ? አስባቸሁ ይሄ ሁሉ ጸብካ ተፈጠረ በኋላ ሰላም ካፈው ከወረደ በኋላ ሁሉ ይለየ ብቻ መስራት ጀምሮ ማለት ነው። እነሱ ተመስገን ብለን ሳንጨርስ እቺ መጣች እቺ እብድ የሆነች ማለት ነው። እንዴ እስከ ዛሬ የት ከርማ ከርማ መጣ ዛሬ የኔ ፍቅረኛ ነው፣ አንቺንሽ ወደ ህይወት የመጣሹ እኔ ሳይሆን። በቃ ንግግሯ በጣም የሚደብረ እውነት ለመናገር ማለት ነው ቤተሰብ የምር በጣም ማለት ነው። አንዳንዴ ደግሞ ሩታ ላይ የምትፈርዱ ሴቶች አላችሁ ግን ስነ ስርአት የላችሁ። እውነቱን ለመናገር ሴት ልጅ የሆናችሁ በጣም ሴት ልጅ ላይ ጫና የምታደርጉ ሴቶች ነን። እውነቱን ለመናገር ማለት ነው የእናንተ ኮ የስንት ሰው ጉድ አለ ኮ በካሜራ ጀርባ የስንት ሰው ጉድ አለ ግን ሚዲያ ላይ የእናንተ ሚዲያ ላይ አልወጣም እንጂ የስንት ሰው ጉዳ አለ ብለን ለመናገር የሮታ በሚዲያ ስለሆነ ሁሉም ነገር በዚህ ልክ ይገነን እንጂ፣ ሁላችሁም ከካሜራ ጀርባ ብዙ ጉዳ አለ። ሁሉም በየቤቱ ማለት ነው። እውነን ለመናገር አሁን ሮታ ላይ ሁሉም ከመሬት ተነስቶ ፍጥ ፍጥ። አረ ምን አይነት ነን ግን? እውነን ለመናገር እቺ ልጅ እኮ ምንም አላጠፋችሁም በቃ የራሷ ህይወቷ የምትኖረው ስለዚህ፣ ማሁን ጋር እኮ አልደረሰችም። የሩታን ስም ካልጠራችሁ ደስ አይላችሁ፣ ራሳችሁ ያማችኋል የመስለኛ። እውነት ለመናገር ማለት ነው። እና ወንዱም ሴቱም ማለት ነው። እውነት ለመናገር እኔ ሩታ በዚህ ሰዓት ሩታ በጣም ነው የምታዛዝነኝ። እውነት ለመናገር አቤላ፣ ግን አንተ በጣም ምርጥ የሩታ ማካታ ብያለው። ምርጥ ወንድም ማለት ነው አንተ ነው ከሷ ጎን የሆንክ ያለው ማለት ነው። ግን ኤፍሬም በአሁን ሰዓት ላይ እንደዚህ ሲቀየር እኔ በጣም ገረሚ። ድሮ እሱ ነበረ ሲቆረቀርለት የነበረ ሁለቱም አርብሽ ቢያጠፋ አርብሽ የሚቆጠው አሁን ግን ኤፍሬም ራሱ ተቀይሮ ነው ሌላ ሰው ሆኖ ነው የተገኘ። እኔ በጣም ነው የገረሚ። ግን እኔ እንጃ ሩታ ምን አጠፋችች ልጅ እንደ ሩታ ኮ ወደ አሮሽ ህይወት ከመጣች በኋላ ነው ሁሉ ነገር የተቀየረው፣ ማለት እውነት ለመናገር ማለት ነው። ሚዲያ ራሱ እንደዚሁ ታዋቂ የሆነ ማለት ነው። እውነት ለመናገር ድሮ ኮ እንደዚህ አልነበረም፣ ሚዲያ ማለት ነው። ሩታ ካመጣች ወደ ነው ሚዲያ በቃ ሁሉም ታዋቂ የሆነ ማለት ነው በሩታ ስር በዚህ ልክ ቺ ልጅ ደግሞ የትም ካርማ ካርማ መታ ጭራሽ የሮታ ላይ ብዙ አፌንት ከፍታለች እንዴ ወንድ ከሆንሽ ሂጅና ኒኪ የሮታ እንጫፎ ኒኪ እውነት እኔ የሮታ ጥፍን አፈቀኝ እንዶ ለአርብሽ የሰጣቸው ጥፍ ለአንጁ ቢሰጠው ደስ ይለኝ ነበር እውነት ለመናገር በዚህ ሰዓት ሮታ በቃ ቁጭ የምትል ሰላም የሆነበት ቦታ ነው መቀመጥ ያለበት እንጂ በዚህ ሰዓት ጭቅጭቅ አይደለም እውነት ለመናገር ትንሽ ዛሬ ይሻላል፣ ኤፍሬም በንግግር ትንሽ ዛሬ ይሻላል። ከሰሞኑ ማለት ነው። አንተም የሸቀልክበት ነው፣ እውነን ለመናገር። የና የሮታን ስም ካልጠራችሁ አይሆንላችሁም። እች ልጅ እኮ ምንም አላጠፋችሁም፣ እውነን ለመናገር። በተለይ ሴት ልጅ የሆናችሁ በሴት ልጅ ላይ የምትፈርዱ ሴቶች፣ ፈጣሪ የሰራችሁን ይስጣችሁ። ምንም አሌላችሁም ብቻ የእውነት እኔ ሩታ በጣም ነው የምታዛዝነኝ፣ አንገቴ ነው የምትበለኝ። እውነት ለመናገር ሴት ልጅ ውርጉዝ ሆና በዚህ ልክ አርብሽ ግን ገና የዶሮ ኤክስ ከእሷ ጋር ሂጂ ሂጂ ይላታል። በቃ እንደ ወንድ ቆፍጠን ብላ ማናገር ኔኔ፣ ሚስቴ ውርጉዝ ናት፣ እኔ የራሴ ህይወት አለኝ፣ ሂጂ በምኑም በቃ አንገናኝም ብላ ብላኩ በቃ የሆን በቃ መልስ መስጠት ነው እንጂ እንደዚህ ሽሩሩ ማለት እኳ ያስፈልግ መሆነ ለመናገር ማለት ነው ወይስ ነፂን ሮታ ላይ ለመደረብን የፈለግ ይሄ ነው ግራ የገባኝ። እኔ ግራ ገባኝ። የፈለገች ቦታ ትሄድ፣ እንዲት ይሁን እኔ ምንም አልላቱም። የፈለገች ጊዜ ትመጣው ቤቷ ነው። አረበክ ከረገስካት በኋላ ትሄድ የትም አትሄድም። ሮታ ቤቷን ጥላ የትም አትሄድ ሆነ ለመናገር ሮታ ቢሆን ከቤት አልወጣም፣ ማን ወሬ አልሰማም። የራሴ ህይወት ነው እንጂ መኖር ምፈልገው ማለት ነው። ለዚህ ህይወት ብዙ ዋጋ የከፈለች ሴት ናት ሩታ ማለት ነው። ጀግና ሴት ማለት ነው። እንደ ሩታ ጠንካራ ሴት እኔ አላይ። ለመናገር ብዙ ነገር ይችላ ነው እዚህ ደረጃ የደረሰችው እስካሁን ማለት ነው። ስለዚህ የሩታ እና የአርብሽ ፍቅር በቀላል የሚታወን ነገር አይደለም፣ ሆነን ለመናገር

እንደ ህፃን ልጅ አትሆኗ ማለት ነው። እንደ ወንድ ሆና ለትዳር ሆናለሁ ብላ ነው። መቼም ወደ ትዳር የገባ ማለት ነው መወሰንም ማሰበም ያለበ አንት ነው። ጨራሽን የሆነ እራሴን ማዳመጥ ፈልጋለሁ። የሆነ ከዚህ ትንሽ ራቅ ብዬ እራሴን ማዳመጥ ፈልጋለሁ። ጨራሽ እነዛ ነው ያለው አስባቸዋል። ለሮታ ምንም የተጨነቀ አይደለም በዚህ ሰዓት ማለት ነው። በጣም ደፋር ነክ እግዚአብሔርን ኪነፂ ደግሞ ወደ ቡታጅራ ካልሸኛ እርግጠኛ ነኝ። ሩታ ግን እንዴት እንደምትሄደው እኔ ያሳያታለሁ። ብቻ ጨራሽ ቤቷን ሄዳለሁ እያለች ነበር። እሺ ነገ የሚለቀቅ ቤዲ ሆላቸው የሚጠብቅያለኝ ቤተሰብ። በጣም የሚደብር ነገር ነው፣ አሁን እየተደረገ ያለው ማለት ነው። ምን ጉድ ነው የምር! ሰውስ ምንድን ነው የሚማረው? ከእናንተ ምንድን ነው የሚማረው ወይስ አረብሽኖ እንደዚህ እያደረገ ያለው ማለት ነው። ነጻነትን ለማሳደግ ነው ወይስ አንቴን? ነጻነት ይቅርና ሁሉም ሰውን ታሳድጋለ። ይሄ የታወቀ ነው። በርግጥ ሩታ የአንቴ ሚስት ወርግዞና እሷ ላይ አይደለም። የሩታን ቤተሰብ እያሳደብክ ራስክን ዝቅ እየሆንክ ሩታን እያሳደብክ እንደዚህ ስራ በአናቱ ጥንክር ብሎ ይቅር። እንደዚህ ሰርቼ ገንዘብ ማገኝበት ጥንክር ብሎ ይቅር። ለምን ክብሬ ነው ይበልጣልኝ። አንተ ግን ለሴት ልጅ ክብር አጣውል ማለት ነው። አንዳንድ ሰው ኤፊ ትክክል ምኑ ጋኖ ትክክሉ፣ ኤፍሬም ትክክል፣ ኤፍሬም ትክክል፣ ኤፍሬም ጀግና፣ ምኑ ጋኖ ትክክሉ። አንዳንዴ ግን ቆም ብላችሁ እኔ ማነኝ ብላችሁ እራሳችሁን ብታስቡ ጥሩ ነው። ዝም ብላችሁ እዛም ትክክል፣ እዛም ትክክል አንድ ልብ ሆኑ በቃ። ሴት ልጅ የሆናችሁ ሴት ልጅ ላይ የምትፈርዱ ሰዎች ፈጣሪ የሰራችሁን ይስጣችሁ። ግን ከእናንተ ቤት እኮ ማን ገና የስንት ሰው ሚዲያ ላይ ቢወጣ የስንት ሰው ጉድ ይወጣል? ሁና ለመናገር ማለት ነው። ስለዚህ ሮታ ላይ ለመናገር ማፍተላችሁ ሁላችሁም ማለት ነው። ሁነ ለመናገር ሮታ ጠንካራ ሴት ጀግና ሴት እንደ ሮታ ጠንካራ ሴት እኔ የትኛው ላይ ለመናገር ማለት ነው። ሩታ ማለት ብቻ ምን እንደምላቸው አላቅም። ሩታ እኮ እንደዚህ ነው የምታቃጥላቸው። እናንተ ደግሞ ቅጥን በሉ ማለት ነው። ሩታ መሆን ስለ አቃታቸው ነው። ለዚያ እኮ ነው እንደዚህ የምትሆኑ ሴትም ወንዶም ማለት ነው። ሁሉ ወንዶች አላልኩም። አንዳንድ ወንዶች ማለት ነው ልክ እንደ ሴት ልክስክስ የሚሆኑ ማለት ነው አሉ። ስለዚህ ሮታን ባትነኩ ጥሩ ነው ብዬ አስባለሁ። እና የዛሬ ቪዲዮ ይሄን ይመስላል። ቤተሰብ ቪዲዮን ከወደዳችሁ ግን ላይክ በማድረግ አባረታቱኝ ማለት ነው፣ የኔ ማሮች፣ የኔ ውዶች ማለት ነው። እንግዲህ ነገ ደግሞ በምን እንደሚለቀቅለን አናቅ፣ እንጠብቃለን በጉጉት። አርብሽ ግን ወደ ራስክን ተመልሰው እንዴ ምን አይነት ነው ጎድ ነው ዛንድሮስ የምር በጣም ነው የምታሳፈረ ምን አይነት ናንተ! ጭራሽ የራስ ያሞኛል ምናምን ይላል እንዴ እኔ ጭንቀት ውስጥ ገብቻ አለ። በዚህ ልጅነት አረባኪ ወደ ኮኑ ማንም አስገድዶ ወደ ትዳር ግባ ያለ ያለ ሰው የለምና፣ ለምን ነገር ራስ ወዳ ራስ ፈቅዳን ወደ ትዳር ገባ ማለት ነው። ስለዚህ ነፂ ማስወጣት ያለበት በማልክ አስወጣ ማለት አስከብራት፣ እራስክን አስከብራ እ ነገ እኮ የልጅ አባት ነክ